ሙሽሪትን ካረፉበት ሆቴል ጥሏት ወጥቶ ይሄዳል። ለመሆኑ ለምን ካላችሁ በፍጹም የማትጠብቁት ያልተጠበቀ ነገር ስለገጠመው ነበር። በተለይ በተለይ ለማግባት ያሰባችሁ ሰዎች ይህንን አስገራሚ ታሪክ ብትሰሙ ብዙ ነገር ትማሩበታላችሁ። ለመሆኑ አንድ ባል ሚስቱን አምኖ ለድግስ ወጪ አውጥቶ ተቀብያታለሁ ብሎ ካገባት በኋላ ጥሏት እንዲሄድ ያስገደደው ነገር ምን ሊሆን ይችላል? ነገር ግን ፏአድ ሙሽራውን በሰርጉ እለት ምሽት ጥሏት የጠፋበት ምክንያት በፍጹም የማትጠብቁት አሰላሙ አለይኩም ወረህመቱላህ ወበረካቱ እና የተከበራችሁ የአድራ ወሎ ተከታታዮቹ፣ ወደ ቤተሰቦች እንኳን ሰላም መጣችሁ። እንዴት ናችሁ? ሰላም ናችሁ ወይ? እና ዛሬ ይዤላችሁ የመጣሁት እውነተኛ ታሪክ አስተማሪ ማለት ነው እና በህይወታችን ላይ በአሁኑ ሰዓት ምን እየደረሰ እንዳለ ያኔ እውነትን በሚፈልጉ ሰዎች ምን እየደረሰባቸው እንዳለ፣ እውነትና ውሸትን መለየት እንዲያቃተን ያኔ አሁን ብዙ ሰው እንደዛ እየደረሰብን ነው እኔ ፍቅርን መጠቀሚያ እና መሰላል ዝም ብለ የሆነ ቦታ ለመድረስ ያክል የምንጠቀመው እንደዛ ነገር በስተዋል እና እስከ መጨረሻ ድረስ ቪዲዮን ተከታተሉ። አሪፍ አስተማሪም አሳዛኝም የሆነ ታሪክ እውነተኛ ታሪክ ነው ማለት ነው እና ቪዲዮን እስኪ ልጋብዛችሁ ማለት ነው። ሙሽሪትን ካረፉበት ሆቴል ጥሏት ወጥቶ ይሄዳል። ለመሆኑ ለምን ካላችሁ በፍጹም የማትጠብቁት ያልተጠበቀ ነገር ስለገጠመው ነበር። በተለይ በተለይ ለማግባት ያሰባችሁ ሰዎች ይህንን አስገራሚ ታሪክ ብትሰሙ ብዙ ነገር ትማሩበታላችሁ። ለመሆኑ አንድ ባል ሚስቱን አምኖ ለድግስ ወጪ አውጥቶ ተቀብያት አለው ብሎ ካገባት በኋላ ጥሏት እንዲሄድ ያስገደደው ነገር ምን ሊሆን ይችላል? ነገር ግን ፏአድ ሙሽራውን በሰርጉ እለት ምሽት ጥሏት የጠፋበት ምክንያት በፍጹም የማትጠብቁትና ብዙሃንን ያነጋገረ ክስተት ነበር። ይሄ በአቡዳቢ ዱባይ ውስጥ የተከሰተና በፍቅር በክህደትና ማጭበርበር የተሞላ አስገራሚ እውነተኛ ታሪክ ነው። እንደምትዝናኑና ትምህርት እንደምታገኙበት ተስፋ አደርጋለሁ። ታሪኩ የተከሰተው በፈረንጆቹ ኦክቶበር 12 2022 አካባቢ ነው። ቦታው ደግሞ አቡዳቢ ዱባይ ውስጥ ፏአድ ለስራ ወደ ዱባይ በመሄድ ከአስር ዓመታት በላይ ጉልበቱን አሟጦ ላቡን ጠብ አድርጎ በአቡዳቢ ውስጥ የሰራ የ34 ዓመት ወጣት ነው። በእምነቱም ጠንካራና ባገኘው አጋጣሚ ወደ መስጂድ በመመላለስ የሚሰግድ ጠንካራ ወጣት ነበር። ፏአድ እንደ ማንኛውም ትዳር ፈላጊ የሁል ጊዜ ዱአው መልካም ስነ ምግባር ያላት በእምነቷ ጠንካራና ውብ የሆነች ሴት ማግባት ነበር። በዚህም ለብዙ ዓመታት ዱዓ ሲያደርግ ቆይቶ አንድ ነገር ተከሰተ። ይኸውም ባልጠበቀው ክስተትና አጋጣሚ ሰልማ ከተባለች የ28 ዓመት ኢትዮጵያዊት ወጣት ጋር በዋትሳፕ ይገናኛሉ። ሰልማ መጀመሪያ እንዳያት በጣም ትሁት፣ ውብ ስነ ምግባር ያላት የዋትሳፕ ፕሮፋይሏ ላይ የተለያዩ ሃይማኖታዊ ጥቅሶች የቁርአን አንቀጾችና ሀዲሶችን የምትለቅ ስትናገርም ለስላሳና አደበኛ ትመስል ነበር። ስለዚህም ፎዓድ የረጅም አመት ዱዓው እንደተሳካለት አመነ። ከዚህ በተጨማሪ ከሰልማ ጋር እንዲገናኙ ያደረገው ለፎዓድ የቅርብ ቤተሰብ የሆነና ሰልማንም በቅርበት በሚያውቃት ኢትዮጵያ ውስጥ የሚኖር ዘመዱ በኩል ነበር። ፎዓድ ሰልማን ለመጀመሪያ ጊዜ በቪዲዮ እንዳያት ከልብ ወደዳት። የገመተው ነገር ትክክል እንደሆነም አመነ። ከሰልማ ጋር በስልክ በሚያወሩ ጊዜም ሰልማ እኔ አላህን የሚያስደስት ምርጥ ትዳር እንዲኖረኝ ይፈልጋለው፣ እንደዚሁም አንድ ላይ ሆነን እስከ ጀነት በፍቅር አብረን እንኑር፣ ምናምን በሚሉ በርካታ የፍቅር መግለጫ ቃላት አዥጎደጎደችለት። አንዳንዴም ጠፍታ ከቆየችበት ስትመለስ ከሴቶች ጀማዓ ጋር ቀጠሮ ነበረኝ፣ መስጂድ ውስጥ ነበርኩ እና የመሳሰሉትን ምክንያቶች ስለምትነግረው ፉአድ ትክክለኛ ለትዳር የምትሆነውን ሴት እንዳገኘ አመነ። ይህንን እድሉንም በቀላሉ ማሳለፍ አልፈለገም። እናም በጥቂት ጊዜያት ውስጥ የስልክ ግንኙነታቸው እየዳበረና እየጠነከረ መጥ በዋትሳፕም በርካታ ሀዲሶችን የጁማ ጥቅሶችንና የቁርአን አንቀጾችን ትልክለት ጀመር። ሁሉም ነገር የአማረና የተስተካከለ ይመስል ነበር። በመጀመሪያ አንዳንድ ጊዜም የሆነ አስጨናቂ ጉዳዮች ገጥመውት ሲያማክራት ለምን ሰላት ሰግደህ አላህናት ለምንም እያለች ፏአድ ልቡ በፍቅር ቀልጧል። ይህችን የመሰለች ልጅማ ከህይወቴ ማስመለጥ የለብኝም ሲል አሰበ። ቶሎ ብሎ ነገሮችን አስተካክሎ ወደ ትዳር የሚገባበትን መንገድ ያስብ ጀመር። ነገር ግን ያላወቀውና ያልጠበቀው ነገር ሰልማ እየተወነች እንደነበር ነው። ያ ሁላ ጊዜ የምትልክለት የምታወራቸው ጣፋጭ ታሪኮችና የሚያረጋጉ ንግግሮቿ በሙሉ ፏአድን ለማጥመድ የተጠቀመችው ወጥመዷ ብቻ ነበር። እናም በሚያስገርም ሁኔታ ትወናዋን በብቃት መወጣት ችላለች። ፏአድ በበኩሉ ለሰርጉ ቀን ቆርጦ ዝግጅቱን ጀምሮ ነበር እሷን ወደ ዱባይ የሚያመጣበትን መንገድ ሽምግልና የሚልክበትን ከመጣችን በኋላ ኑሯቸውን የሚመሰርቱበትን ቦታና አጠቃላይ ለሰርጋቸው የሚያስፈልጉ ነገሮችን በሙሉ እያደረገ በጋብቻ ብቻ የሚጣመሩበትን ቀን በጉጉት ይጠባበቅ ጀመር። ለሰልማም የዱባይ ፕሮሰሷን ጀምሮ አስፈላጊ የሆኑ ነገሮችን በሙሉ በአጭር ጊዜ ውስጥ ጨራረሰ። እናም ለመጀመሪያ ጊዜ በአካል የሚገናኙበት ቀን ቅርብ ሆነ። ኦክቶበር 28 ኒካህ የሚያስሩበት ቀን ሆኖ ተቆረጠ። በጣም ያማረና ድል ያለ ሰርግም አቡዳቢ ውስጥ ከሚገኝ አንድ ቅንጡ ሆቴል እንዲዘጋጅ አደረገ። ቤተሰብ፣ ወዳጆቹና የሥራ ባልደረቦቹ በሙሉ ተሰባስበዋል። በሰርጉ ላይ የነበረው ልዩ ድባብ የሚያስገርም ነበር። ሳቅና ጨዋታው፣ የቤተሰቡ የደስታ አምባና የሚዜዎቹ ጭፈራና ጨዋታ ለሰርጉ ልዩ ድባብ ፈጥረውለት አመሹ። በሰዓቱ ሰርጉን የታደሙት ሰዎች እንደሚናገሩት ድግሱ ማንኛውም ማግባት ያሰበ ሰው የሚመኘው አይነት ድግስ ነበር። የሰርጉ ዕለት በደስታና ጨዋታ ካለፈ በኋላ የሚጠበቀው ምሽት ደረሰ። የተጠሩት እንግዶች ሙሽሮቹን ሸኝተው እንደዚህ አይነት ጋብቻ አላህ እንዲሰጣቸው እየተመኙ ወደ የቤቶቻቸው አመሩ። የባለቤቱ ባለቤቱ ጋር ቆንጆ የጫጉላ ጊዜ ለማሳለፍ እጅግ ጓጉቶ ነበር። ነገር ግን ወደ ክፍላቸው ገብተው ብቻቸውን ከሆኑ በኋላ ያልጠበቀው ክስተት ገጠመው። ሰልማ ወደ ክፍሏ ገብታ ቬሎዋን ካወለቀች በኋላ እውነታውን ለመንገር ወደ ፏአድ ዞረች። ቪዲዮችን ይቀጥላል። ከዚያ በፊት አንድ ነገር ተባበሩን። ቻናላችንን የሚመለከቱት አብዛኞቹ ሰብስክራይብ ያላደረጉ ናቸው። ስለዚህ የሰብስክራይብ ቁልፏን አንድ ጊዜ ብቻ ጠቅ በማድረግ የደወል ምልክቷን ደግሞ ኦል የሚለው ላይ በማድረግ ቤተሰባችን ይሁኑ። እናመሰግናለን። ሰልማ ወደ ክፍሏ ገብታ ቬሎዋን ካወለቀች በኋላ እውነታውን ለመንገር ወደ ፏአድ ዞረች። ከዛም አይን አይኑን እያየች በድፍረት ባልተጠበቀ ሁኔታ እስካሁን የደበቀችውን እውነት አፈረጠች። ፏአድ አለች ሰልማ አይን አይኖቹን እያየች፣ በመካከላችን ምንም ነገር ከመፈጠሩ በፊት ያልነገርኩህና ማወቅ ያለብህ አንድ ነገር አለ። ፏአድ ልቡ ቀጥ አለ። በአእምሮ ላይ ብዙ ነገሮች እየተመላለሱበት ራሱን መጠየቅ ጀመረ። ታማ ይሆን ወይስ ከእኔ በፊት ትዳር ነበራት ምናልባት ልጅ ቢኖራትስ? በርካታ ጥርጣሬዎች በልቡ ላይ ተፈጠሩ። እኔ ያሰብካት አይነት ሴት አይደለሁም፣ ሃይማኖተኛም እንዳሰብካት አይነት ጨዋ ሰውም አልነበርኩም። አንተን ለማግባት የወሰንኩት ወደ ዱባይ መጥቼ ሥራ ለመጀመርና አገር ቤት ቤተሰቦቼን ለማስተዳደር ቀላሉ መንገድ ይህ ብቻ ስለነበር ነው። ሳልነግርህ በመካከላችን አንድ ነገር ቢፈጠርና ትዳር መስርተህ የጠበካትን አይነት ሴት ሳልሆን ብታገኘኝ ይበልጥ ልትጎዳ ትችላለህ። አንተ የማትፈልጋትና የማትመኛት አይነት ሴት ጋር እንድትኖር ደግሞ አላስገድድህም። ስለዚህም ነው ይህን ነገር ከአሁኑ የምነግርህ። እንደማታዝንብኝ ተስፋ አድርጋለሁ። ውሳኔው ያንተ ነው። ፏድ የሰማውን ነገር ባለማመን በዝምታ ተውጦ ቁጭ አለ። ምናልባት እንደ ዘመኑ ሰዎች ፍራንክ እያደረገችኝ ይሆን ሲልም አሰበ። ሰልማ ግን የተናገረችው ነገር ከልብ እንደሆነ ያስታውቅባት ነበር። ንዴት፣ ድንጋጤና ሐዘን ተደራርበውበት የማያውቀው ስሜት ተሰማ። ከዚህ በላይ እዚያ ክፍል ውስጥ መቆየቱ የማይፈልገው መጥፎ ስሜት ውስጥ ሊከተው ስላሰበ ሌሊት ስምንት ሰዓት ላይ ሙሽሪትን ክፍል ውስጥ ብቻዋን እንዳለች ጥሏት ወጣ። በመንገድ ላይ ብቻውን እየሄደ የተደበላለቁ አይነት ስሜቶች ይሰሙት ነበር። እንዳሰብኳት አይነት ሴት ባትሆንስ? ከወደድኳት እሷ እንደፈለገችው ቤተሰቧን እየረዳን መኖር አንችልም ነበር? መጀመሪያስ ለምን ዋሸችኝ? ለምን ትቻት ወጣሁ? መመለስ ነበረብኝ። ለምን ደበቀችኝ? የተለያዩ ጥያቄዎች የተመላለሱበት ወዴት እንደሚነዳው ሳያውቅ ጉዞውን ጀመረ። በእርግጥ ትዳር በውሸት ላይ ተመስርቶ የሚገባበት ሕይወት እንዳልሆነ ሁላችንም እናውቃለን። ከትዳር በፊት ሁሉንም ነገር ማወቁ አስፈላጊ ብቻ ሳይሆን ግዴታም ጭምር እንደሆነ ይህ ገጠመኝ ያስተምረናል። እናንተስ ምን ተሰማችሁ? ፏአድ ከጅምሩ የፈረሰውን ትዳሩን ማስቀጠል ነበረበት ወይስ ትክክለኛ እርምጃ ነው የወሰደው? በኮመንት ላይ ሀሳባችሁን ስጡ። በቀጣይ በሌላ ቪዲዮ እንገናኛለን። የረበና ሰላም በእናንተ ላይ ይሁን። እሺ ቤተሰቦች፣ እና ታሪኩ ይሄን ይመስል ነበር። እውነተኛ እና ትክክለኛ ታሪክ ነው ማለት ነው። እና እናንተ ብትሆኑ ምን ታደርጉ ነበር? አራንዴ ጀምር ያለው ለቀጥል ወይስ በዚህ ዋሸችኝ፣ ነገም ተዋሸኛለሽ በሚለው በእናንተ ቦታ የሚሆን እስኪ እናንተ ምን ታደረጉ ነበር? እና ያኔ ፍቅርን ያኔ የችግር መውጫ መሰላል የመጠቃቀሚያ ባናረከው እሱ አሁን ማለት ማንን የሚያምነው እንግዲህ ወዲያ ማለት ነው። ምንስ ብትለው ምንስ ሆነችው ምንም እኳሁን እንግዲህ እንዴት ነው ሰውን የሚያምነው ማለት ነው። ምክንያቱም በዚች በመናት ሴትዮ እንዲያልሆነ ያኔ ድራማ ስትሰራበት ማንን ነው ከእንግዲህ ወዲህ አምኖ ወደ ህይወቱ የሚያስገባው ማለት ነው። እና ያኔ ፍቅርን መጠቀሚያ በእናረገው እንግዲህ፣ እሷ ወይም እውነቷን ብታወራ አይስቲንግ የሚለውን ይዛ ነው። አላህ ከእንዲህ ያለ የውሸት ህይወት ከሚያስመስሉ ሰዎች አላህ ይጠብቀን። የዛሬ ቪዲዮ ይሄን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዲያስለሱ። በሰላሙ አለይኩም ወራህመቱላሂ ወበረካቱ